ትንቢተ ሚክያስ ምዕራፍ ስድስት አሁን ተነሳ፣ በተራሮችም ፊት ተፋረድ፣ ኮረብቶችም ቃልህን ይስሙ ብሎ እግዚአብሔር የሚለውን ስሙ። ተራሮች ወይ ጠንካሮች፣ የምድር መሰረቶችም ሆይ እግዚአብሔር ከሕዝቡ ጋር ክርክር አለውና ከእስራኤልም ጋር ይፋረዳልና የእግዚአብሔርን ክርክር ስሙ። ሕዝቤ ሆይ ምን አድርጌ በምንስ አድክም ይሃለው መስክርብኝ! ከግብጽ ምድር አውጥቻለሁ፣ ከባርነት ቤትም ተቤዥቻለሁ። በፊትህም ሙሴንና አሮንን ማርያምንም ልኬልህ ነበር። ህዝቤ ሆይ የሞአብ ንጉስ ባላቅ የመከረውን የቢኦርም ልጅ በለዓም የመለሰለትን አሁን አስብ፣ የእግዚአብሔርንም የጽድቅ ስራ ታውቅ ዘንድ ከጢ ከሰጢም ጀምሮ እስከ ጌልገላ ድረስ አስብ። ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? የሚቃጠለውን መስዋዕትና የአንዱን አመት ጥጃ ይዤ በፊቱ ልምጣ ልምጣንን? እግዚአብሔርስ በሺህ አውራ በጎች ወይስ በእልፍ የዘይት ፈሳሾች ደስ ይለዋልን? ወይስ የበኩር ልጄን ስለ በደሌ የሆዴንም ፍሬ ስለ ነፍሴ ኃጢአት ትሰጣለሁን? ሰው ሆይ፣ መልካሙን ነግሮሃል። እግዚአብሔርም ካንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትንም ትወድድ ዘንድ ከአምላክህም ጋር በትሕትና ትሄድ ዘንድ አይደለምን? የእግዚአብሔር ድምፅ ከተማይቱን ይወራታል። ስምህን መፍራት ጥበብ ነው። የመቅሰፍትን በትር እርሱንም ያዘጋጀ ማን እንደሆነ ስሙ። በውኑ በኃጢአተኛ ቤት የኃጢአት መዝገብ የተጸየፈም ውሸተኛ መስፈሪያ ገና አለ ይሆን? በአባይ ሚዛንና በከረጢት ባለ በተንኮል መመዘኛ ንጹሕ እሆናለሁን? ባለጠጎቿን ግፍ ሞልቶባቸዋል። በእርሷም የሚኖሩ ባሴት ተናግረዋል። ምላሳቸውም ባፋቸው ውስጥ ተንኮለኛ ነው። ስለዚህ እኔ ደግሞ በክፉ ቁስል መታሁህ፣ ስለ ኃጢአትህም አፈረረስሁህ። ትበላለህ፣ ነገር ግን አጠግብም፣ ችጋርህም በመካከል ይሆናል። ትወስዳለህ፣ ነገር ግን አታድንም፣ የምታድነውንም ለሰይፍ እሰጣለሁ። ትዘራለህ፣ ነገር ግን አታጭድም። ወይራውንም ትጨምቃለህ፣ ነገር ግን ዘይቱን አትቀባም። ወይኑንም ትጨምቃለህ ነገር ግን የወይን ጠጁን አትጠጣም! አንተን ለጥፋት በእርሷም የሚኖሩትን ላፍንጫዋ እሰጥ ዘንድ የዘንበሪን ሥርዓትና የአክአብን ቤት ሥራ ሁሉ ጠብቃችኋል፣ በምክራቸውም ሄዳችኋል። የሕዝቤንም ስድብ ትሸከማላችሁ።